ለመልክ እንደምናነሻችሁ እኳ አይባልም። አሁን ገና ቀን ነው እያልኩ ነበር። እኔ የሚያንኑ ነው የደገምኩት። ቅድም አዲስ ትናገር በአንድ ሌሊት ነው መጽሐፉን ያነበብኩት ብላ ነበር እና እኔ በጣም ዘገም ብዬ ነው ማነበው። ለእኔ ጊዜ ፈጅቶብኛል በደንብ ለማንበብ እና እኔ የሚለው መቶ ሰባ ዘጠኝ ገጽት ያለው መጽሐፍ ነው። እንግዲህ መጀመሪያ እኔ ያሰብኩት ምንድነው፣ ይሄ መጽሐፍ ምንድን ነው? ልቦለድ ነው? የህይወት ታሪክ ነው? ምናምን የሚለው ከርዕሱ ሳይ፣ የመጽሐፉን ከቨር ሳይ፣ እኔ ደራሲዋን በመልክ አላቃትም ነበር እና ይሄ መልክ የደራሲዋ መልክ ሳይሆን አይቀርም አልኩኝ። ምንድን ነው ደግሞ እዚህ ጋ ያለው ብዬ አሰብኩና፣ መጨረሻ ላይ ይሄ የጀርባው ሽፋን ላይ ያለውን አነብላችኋለሁ። እሱንም ማየት አልፈለኩም። ምንድን ነው አጠቃላይ ውስጥ ያለው ሀሳብ ምንድን ነው የሚለውን ነገር እንዳይነግረኝና በዋነኛነት ይሄ መጽሐፍ ልቦለድ ነው ወይ ባዮግራፊ ነው ወይስ ደግሞ ሌላ ቅርጽ፣ ምን አይነት ቅርጽ ነው ያለውን የሚለውን ነው ያየሁት እኔ የስነ ጽሁፍ አዋቂ አደለሁም። ጽሁፍን እንደዚህ እዚህ ቦታ እዛ ቦታ ብዬ ማስቀመጥ አልችልም። የምችለውን የራሴ ሙከራ ማድረግ ነው እና ቅርጹን ማወቅስ ለምንድን ነው የሚጠቅመው? ቅርጹ ሲያስፈልጋሉ ወይ፣ በተለይ ለደራሲዋ። እኔ ወደ በኋላም ላይ አነሳለሁ ብዬ አስባለሁ። ደራሲዋ በምን አይነት ቅርጽ ነገር ይህን ላስቀምጠው ብላ ብዙ የተጨነቀች አይመስለኝም። ምናልባት የመጽሐፉ ሀሳቧን ነው ማስፈር የፈለገችው ያ ሀሳብ መሆኑ ነው ውበት ያመጣው ብዬ አስባለሁ። እኔ ለሚቀርብበት ቅርጽ ሳይሆን ለሚቀርበው ጉዳይ ነው ያተኮረችው። ቅርጽ ግን አያስፈልግም ማለት አይደለም። እኔ የደራሲው ሀሳብ የግድ እዛ ቅርጽ ውስጥ እራሱ መክተት ላይኖርበት ይችላል። ካለበትም ግን እሱ ችግር አይደለም እና እሱን አየሁኝ። መግቢያውን ግን ላንብብላችሁ። እኔ መጀመሪያ ባላነበውም ግን አሁን ሲታይ መግቢያው የሚያሳየን ነገር ስላለው ዶክተር ዮናስ ባህረ ጥበብ የጀርባው ሽፋን ማለት ነው። በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል ተባባሪ ፕሮፌሰር እና ኮንሰልታንት የአእምሮ ሐኪም ናቸው። ዶክተር ዮናስ ባህረ ጥበብ ብዙዎቻችን እናቃቸዋለን። አሁን የእሳቸውን እዚህ የጀርባ ሽፋን ላይ ያሉትን ባነበው የሆነ ሊያሳየን ይችላል። እኔ የተሰኘው መጽሐፍ በስነ ልቦና ንድፈ ሀሳብ እና በራስ ፍልስፍና መካከል ያለውን ውስብስብ ግንኙነት የሚያጠና ብሎም ስለ ራስ ያለን ግንዛቤ ማንነታችንን እንዴት እንደሚቀርጽ ባህሪያችን ላይ ተጽዕኖ እንደሚያሳድር እና በዙሪያችን ካለው ዓለም ጋር ያለውን ግንኙነት እንዴት እንደሚመራ ያስዳስሳል። ከመሰረታዊ ስነ ልቦና ምርምርና ጊዜ የማይሽረው ፍልስፍና ግንዛቤዎች በመነሳት እኔ ወሳኝ ጥያቄዎችን ይመረምራል። ራስን በትክክል ማወቅ ማለት ምን ማለት ነው? ለራሳችን ያለን ግንዛቤ በአእምሯችን ላይ ምን ተጽዕኖ ያሳድራል? የሚሉ ጥያቄዎችን በማንሳት በአሳታፊ ትረካዎችና በተግባራዊ ልምምዶች ደራሲዋ እኔ መሆን ምን ማለት እንደሆነ በጥልቀት እንዲገነዘቡ የማበረታታት በማበረታታት አንባቢዎች የራሳቸውን ተሞክሮ እንዲያንጸባርቁ ትጋብዛለች። ይህ መጽሐፍ ልምድ ላካበቱ የስነ ጽሁፍ አድናቂዎችም አድናቂም ሊሆኑ ወይም በቀላሉ በሰው ልጅ ልምድ የማወቅ ጉጉት ላለው እኔ የተለመደውን ጥበብ የሚፈታተኑ እና የግል እድገትን የሚያነሳሱ ጠቃሚ ግንዛቤዎች ያቀርባል። በአጠቃላይ እኔ ስለ ራስ የማወቅ ኃይል እና በህይወት ላይ ያለውን ጥልቅ አንድምታ እንድናውቅ ወይም እንድንረዳ የሚያደርግ መጽሐፍ ነው ነው የሚለው ዶክተር እና መጨረሻ ላይ ነው በታም ባታም ዛሬ ነው ይህን የጀርባው ላይ ያለውን ያነበብኩት በእርግጥም የሆነ መልክ እንዳይሰጠኝ ነበር እና እኔ በጣም ደስ ብሎኛል። ስራው ደስ ያለኝ ነገር ምንድን ነው በጣም አርጋ ደራሲዋንና ገጸ ባህሪዋን መለየት እንዲያቅተን ተደርጎን የቀረበው። እንግዲህ ደራሲዋ ወይም ገጸ ባህሪዋ ስለ በዙሪያዋ ስላለው ነገር በሙሉ መጠየቅ ትፈልጋለች ሁሉ ነገር ማወቅ ማወቅ የማይገባንን እስከዛ ጫፍ ድረስ መሄድ ትፈልጋለች። ምናልባት እንግዲህ ሆን ተብሎም ሊሆን ይችላል፣ ምንም አይነት ቅርጽና መልክ እንዳይኖር። ለምሳሌ በመጽሐፉ ውስጥ የአንዳንድ ፈላስፋዎች ወይ ገጣሚዎችን ስም ከመጥቀስ ውጪ ምንም አይነት የገጸ ባህሪ ስም የለውም። ለምሳሌ አማካሪዋ ወይም ደግሞ ሳይካትሪስቶ አለ፣ የእሱ ስምና መልክ ቅርጽ፣ ወይም ደግሞ ምን አይነት ባህሪ ነው ያለው የሚለው ነገር የለውም። ሀሳቡን ነው የምናገኘው የደራሷ ወይም የገጸ ባህሪዋን ስሟ መልኳን አለባበሷን ሁሉ እንደዚህ አይነት መልክ የሚመስሉ ነገሮች እንዳይኖሩ ተደርጎ ተሰርቷል። ይህም ደግሞ ሀሳብ ላይ ለማተኮር በጣም መፈለጓን ያሳያል። መጽሐፉን እንደሚነበብ የሥነ ጽሑፍ ስራ ሳይሆን እንደምትነግረን ያ የምትነግረን ግን በቃላት የሰፈሩ ሆነው እናገኛለንና እኔ ሳነበው እሷ ዝም ብላ እኔ አጠገቧ ቁጭ ብዬ እሷ እያወራች እያወራች እያወራች እኔ እየሰማሁ እየሰማሁ እየሰማሁ እንደምመጣ አድርጌ ነው ያየሁት። ጥሩ ቋንቋ አላት። በዋነኛነት ግን በቃ ጥያቄ ላይ በጣም በጣም ያተኮረ የደራሲዋ ወይም የገጸ ባህሪዋ አብዝቶ ጠያቂነት በዙሪያችን ያሉ ነገሮችን እንድናስብ እንድንፈልግ በጣም ያደርጋልና፣ በጣም በፈጣኑ ባቡር ውስጥ እኔ አልተሳፈርኩም ብላ የምታስብ ግን ደግሞ ምንም ሳይገባቸው ከሚሳፈሩት አንጻር ግን እኔ ይሻላለሁ የምትል ብዙዎቻችን ልማዳችንን ስናይ ደግሞ ብዙ ነገሮች ላይ ሳይገባን እንሳፈራለን እና ገጸ ባህሪዋ ግን እሱን ያልፈለገች በቃ ሌሎች በጣም በፈጣን ሁኔታ ተሳፍረው ሲንቀሳቀሱ፣ በዙሪያ በጣም ብዙ ነገር ሲሆን እኔ ግን አንድ ቦታ ላይ ቆሚያለሁ ብላ የምታስብ ግን ደግሞ እዛ ባቡር ውስጥ ደግሞ ምንም ሳይገባቸው ባቡሩ በሩ ክፍት ስለሆነ ብቻ እየገቡ የሚሄዱ አይነት ሰዎች ደግሞ አሉ። እኔ እንደሱ አይደለሁም እንደሱ አለመሆኔም ደስ ይለኛል ብላ ስትናገር እንሰማለን።